ለሴት ልጅ ክብር ያለው ወንድና ሴትን ልጅ መጉዳት የማይፈልግ ወንድ ማለት ነው። እንደዚህ ባህሉን በጠበቀ መልኩ ሽማግሌ ልኮ ሚስቱን ወይም የሚወዳትን ልጅ በእጁ ያደርጋል ማለት ነው። ልክ እንደ ፉፉ ማለት ነው። ሰላም፣ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ቤተሰብ፣ እንዴት ናቸው? ከእኔ ጋር ሁሉ ሰላም ነው። ቪዲዮ ላይክ በማድረግ ጀምሩ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። እውነት በጣም ደስ ብሎኛል ማለት ነው። ምንድነው አዝማች የምንይዘው? ጋይስ እንዲህ አዝማች ያዙ። ሶፊ ቴቴ ማለት ዝም ብሎ ነው። እንዲህ ፉፉ፣ ወንድሜ ወንድሜ ማለት ዝ ብሎ ነው እንዲ አዝማች ያዙ። ያላ ጠንስሱ ማለት ነው፣ ጠንስሱ ቆሎ ፍጩ ምናምን ጉድ ጉድ ይበሉ ማለት ነው። ሰርግ እኮ ነው። አስባችሁታል። ወደፊት እኮ እየሸጠጠኝ ያለው ሰርግ ነው። እንዲ እንዴት ደስ እንደሚል አስባችሁታል ጋይስ። ሽማግሌ ላክ እኮ ፉፉ። ፉፉ እንደዚህ ነው። በቃ ጀግና ወንድ ማለት ነው። እውነቴ ነው ምላችሁ። በቃ ለሴት ልጅ ክብር ያለው ለቤተሰቦቿም ለሷም ክብር ያለው ወንድ ማለት ነው። የሚወዳትን ልጅ እኔ እኮ እወዳታለሁ እያለ በየጓደኞቹ ወይም በየሶሻል ሚዲያ በቃ ምናምን፣ እኔ እኮ በጣም ነው የምወዳት ከራሴ በላይ ነው የምወዳት ሙቼ ነው የምወዳት እያለ አያዋራም ማለት ነው። ምን ያደርጋል መሰላችሁ? ከወደዳት ቀጥታ ቤተሰቦቹ ጋር ቤተሰቦቿ ጋር ሽማግሌ ይልካል። ከዛ ልጃችሁን ወድቻታለሁኝ ይስጡኝ ይላል። በቃ ባህሉንና ሃይማኖቱን በጠበቀ መልኩ ማለት ነው። ከዛ ሽማግሌም እንግዲህ ልጁ የጎረቤት ልጅ ከሆነ ታዋቂ ምናምን ማለት የሚታወቅ ከሆነ የጎረቤት ልጅ ምናምን ከሆነ ኦኬ፣ ይሰጠው ይባላል። ወይም ራቅ ያለ ከሆነ የማይታወቅ ቤተሰብ የማያውቀው ከሆነ ልጁ እንዴት ነው ቆይ እስኪ እንጠያየቅ፣ ምናምን ምናምን ይባላል። ከዛ ይጠያየቃል። ልጁ መጥፎ ነገር ካላለበት ወይም መጥፎ ባህሪ ካላለበት ሰጥቻለሁ ይላል ቤተሰብ። ልጁንም መዳር የማይፈልግ ቤተሰብ የለም፣ በጣም ባያስ ይመጣላቸው ቤተሰብ ደስ ይላቸዋል አሁን አሁን ግን ልጆች አንቀበልም እንጂ ማለት ነው እና ከዛ እሺ ይሉና ይሰጣሉ ከዛ በቃ ያቺ ልጅ ለባል ትሰጣለች ማለት ነው እና አሁን ሶፊዬ ለፉፉ ተሰጠች ማለት ነው ጋይስ ለፉፉ ተሰጠች ደስ አይልም ስለዚህ ማለት ነው ሁለታቸውም ታድለዋል ፉፉ የመሰለ ሸበላ ሶፊ የመሰለች ቆንጆ በቃ በቃ ቶፊክ በቃ አታስፈልግም ተብለ ማለት ነው። ተጣልክኮ ወንድ ተጣልክ። ስትጣል እስክይግባ አሁን ለራሱ ሌላ ላ ድጋመኛ ወደ እስር ቤት ለመግባት ነው ሽማግሌዎች ያገጥከው አሁን ይሄ አግባብ አይደለም። አንድ ሴት የአስራ ስምንት ዓመት የሞላለች በተለይ እንኳን አይደለም በቤተሰቦቿ ራሱ እንደዚህ እንደዚህ ቢሏት የማትፈልገው ነገር ከሆነ አልፈልግም ማለት ትችላለች። እንኳን አይደለም እሷ ራሱ እኔ አልፈልገውም፣ እኔ ይህን ነገር አልፈልገውም፣ ይህንን ነው የምፈልገው እያለች እንትን እያለች ማለት ነው። እና አሁን ቶፊቅ ማለት ነው ሽማግሌ ማገቱ ትክክል አይደለም። አሁን አሁን መልሶ እስር ቤት ነው የሚገባው። እንዴ ሚስቱ አላደለች አልወድም እያለችው በጥፊ እያጠናገረችው፣ ከዛም ከዛም ከቀኝም ከግራም በጥፊ እያጠናገረችው፣ ምንድነው የግድ የግድ አጣብቂኝ የግድ የግድ ካልወደሽኝ የግድ ከአንቺ ጋር ነው መኖር የምፈልገው ያኔ ከአንተ ጋር ስትኖር እሷ ወንድሜ ያኔ ያኔ ከአንተ ጋር ስትኖር አንተ እኮ አልተንከበከብካትም። ያኔ የሚያኒ ብትንከበከባት ኑሮ የትም አትሄድ። ሴት ልጅ እንደነገርኳቸው እኛ ሴቶች ከተንከባከቡን የትም አንሄድም ማለት ነው። ባሏችን ተማች ቢሆን ለራሱ ማለት ነው። ተማች ባላል እንዴት የሚያጋጭ ማለት ነው ጫወታ የሚያደርግ ማለት ነው። እንደዚህ አይነት ባለ ራሱ ቢኖር ግን አንዳንዴ እንደዛ እያደረገች የሚንከባከባት ከሆነ ጥፊውን ሁላ ትረሳለች ሲልሽ ማለት ነው። የምትፈልገውን ነገር የሚያደርግላት ከሆነ በቅ የሚንከባከባት ከሆነ የሚመታትን አንዳንዴ ቅድሚ መታትን ዱላ ትረሳለች ማለት ነው። ስለዚህ እና ሴት ልጅ ከተከባከባት ወደ የትም አትሄድም። ወንድ ልጅ ካበሉት የት ማሄድ ይባል የለም? ወሬ ነው ደግሞ። እናት እኔ በምግብ ይዘዋለሁ ብለሽ እንዳትገቢ እንትናየ ማለት ነው ማነሱንሽ ቅመሞች እየ እንደዛ አብላችሁ እንዲያገቡ። ወንድ ልጅ ሆዱ ነው ይወዳል ምናምን ይባላል። እንደዛ ብላችሁ እንዲያገቡ ማለት ነው። አሁን ልቆ ይጥልሽ። ሆዱ ነው ይወዳል ሰላሳ ጊዜ መጥፋት፣ ሁለት ሰዓት፣ ሶስት ሰዓት ለሱ የተለያየ ምግብ ለሰሪ የምትቀመጭ ከሆነ አውጥቶ ነው የሚጥልሽ። ሆዱ ነው ይወዳል። ገና ለገና ሆዱ ነው ይወዳል ስለተባለ ማለት ነው። ስለዚህ ይሄ ዝም ብሎ አወራር ነው። እኔ ለራሱ ዝም ብዬ ነው የጨመርኩት ማለት ነው። ይሄ ተግባራዊ የማይሆን ነገር ነው። እና እኔ ደስ ብሎኛል፣ የሶፊና የፉፉዬ ነገር። ቶፊቅ ደግሞ ድጋመኛ ምን ነው እስር ቤት ይጣፍጣል እንዴ? ምን ነው ምስር ምስር ምስር በምንድን ነው ምስር በቂጣም፣ ምስር ሁልጊዜ ምስር መብላት ደስ ይላል እንዴ? ምንድን ነው የግድ እስር ቤት ደጋግሜ ካልገባሁኝ አልክ። አሁን እነዚህ እነዚህ ሽማግሌዎች ከታገጡ እነዚህ ሽማግሌዎች መቶ ፐርሰንት የመክሰስ መብት አላቸው። ፉፉ ለራሱ የመክሰስ መብት አለው። እንዴ አልፈልግም እያለች ልጅቷ አልፈልግም አለች። ካልፈለገች እንግዲህ ምን ይደረጋል? ምንም ማድረግ አይቻልም። ከእሷ ዋናዋ ኮ እሷ ናት። እሷ እኮ እኔ እፈልገዋለሁኝ ብትኑሮ ፉፉ ይተዋት ነበረ ሽማግሌ። እሷ ስለሚያ ከብራት ነው ፉፉ አሁን ሽማግሌ የላከው ለቤተሰቦቹን ክብር ስላለው ለሶፊም ክብር ስላለው ነው ሽማግሌ የላከው ማለት ነው። ከበደ ባይኖረውማ ማውራት አልፈልግም እያደረግ ነበር። ግን ክብር ያለው ወንድ ስለሆነ በቃ ቤተሰቦቿን አክብሮ እሷንም ስለሚወዳት ስለሚያከብራት በባህሉን በጠበቀ መንገድ እኔ በጣም የምወድሽ በእጄ ማድረግ እፈልጋለሁ አንቺን ብሎ አሰበና፣ ሽማግሌ ስብሰብ አደረገና ከዛ ደግሞ አንድ ሙክት ከገበያ ገዛና። በስንት ሆነ ሙክት የተገዛው? ጋይስ ተንጎባለ እኮ ሙክቱ ራሱ እዛ ሳላያችሁት፣ ተንጎባለ። እና እንደዛ አደረገና ከዛ በቃ ሽማግሌ ሌለክ ለሶፊ እነሶፊ ፊ ዘንድ ማለት ነው። ያው መጀመሪያ እንግዲህ ትናንትና ሶፊ እኔ ራሱ ደክሞኛል እንግዲህ ስለሚመጣ ሽማግሌ ስለሚመጣ ምናምን ሽንኩርት እየከተፍኩ ወጥ እየሰራሁ ምናምን አዳር ንቅፋልት ነው ምናምን አለቻል ለባሌ ሽማግሌ ልኮ እኔ ጉድ ጉድ ስለታየኝ ጎበዝ ሶፊ ጎበዝ ጎበዝ አንቺ እኮ ጎበዝ ነሽ ማለት ነው። ግን እንደነገርኳቸው ሽማግሌ እኮ ዝም ብሎ አይሄድም። መጀመሪያ አንድ ሰው ይላካል። እገሌ እንደገሌ ፈልጓል እንደ እገሌ ፈልጓል ይባላል። አንድ ሰው ይመጣል፣ ወይም አባት ወይ አጎት ምናምን ከዛም በኋላ ኦኬ ምናምን ከተስማሙ በኋላ ነው። ከዛ እንደገና ሽማግሌ ታልኩ እንደገና ደግሞ ሁሉም ሽማግሌ ሽማግሌ ታዋ ተላቅ ተለቅ ያሉ ሰዎች ማለት ነው። በእንትናቸውም ወይ ለነገራቸው ተላቅ ተለቅ ያሉ ሰዎች ይሄዱና ከዛ ሁሉም ሰው በሰማ በሚሰማ መልኩ ልጅ ልጅ ሰጥቻለሁኝ አባት ማለት ነው እና እንደዛ ነው። ስለዚህ ለዛ ነው ለካ ሶፊ ኩቲ ጉዲ ስትል የነበረው አይንሽ ለራሱ ያስታውቃል። እኔ ውድ ስትሰሪ እንዳድርሽ አይንሽ ራሱ ያስታውቃል ማለት ነው። እንግዲህ ለፉ ምንም ብትሆኝ ለችግር የለው ውድ ማለት ነው። አንቀባሮ ነው የሚዝሻ አኩርቶ አንቀባሮ ይዝሻል ማለት ነው። ፈታ ዘና አድርጎ ጭንቀት የለም ፉ ጋር ፈታ ተያለሽ ነጡ ዘና ብለሽ እንደምትኖሪው ጭንቀት ሀሳብ ምናምን ነገር የለም ማለት ነው። በቃ ፈታ ዘና እያል ትኖሪያለሽ፣ ነገ ሌላ ቀን ነው በሚለው ማለት ነው። ምክንያቱም በቃ ነገር ምንሩ ምኖር ንሙት አናቅም ዛሬ መኖር ብቻ ነው እንጂ ስለዚህ ፏፈታ ብለሽ ትኖሪያለሽ ከፉዬ ጋር። ስለዚህ በትዲያክሜም ለፉፉ ችግር የለውም። እሱም ደግሞ ለአንቺ ወጣ ውረድ ቢወርድ ቢወጣ አዲያገት ቢወጣ አቆልቁላት ቢወርድ ችግር የለውም። አንቺን የመሰለች አንቺን የመሰለች ሴት ወይዘሮ ግኝቶ ነው እንዴ? ስለዚ አንቺን ደግሞ ስትከትፊም ሆነ ስታቁላሊ ብታድሪ ችግር የለውም። ፉፉን የመሰለሽ አበላ ታገይቶ ነው አገይቶሽ። ስለዚ ማለት ነው ተአምራቱ ተጋጥማችኋል ማለት ነው። ስለዚ መጣኔም እንጀራ ለያዝ ወይስ ደግሞ እንጀራውን ብቻውን ለያዝ ያዝ ወይስ ደሞ ን ካሳ ልጨምር። ካሳ ምን እንዲፈቃል? ካሳ ምንድን ነው የሚድ እንዳምናም የተደበላለቀበት ማለት ነው። ካሳ ጠቀላችሁ ኑሮ ምንድን ነው? አዝማች ሲይዙ በአሁኑ ሰዓት እንደዛ ነው ብለዋል ወይ ሁለት ካሳ ወይ ሶስት አምስት ካሳ ነው እንጂ አምስት ካሳ። ካሳ የሚባለው ይባለው መድርደሪያው ነው መሰለ አላቅም። እንደዚ ያደርጉና አሉ። ከዛ ወይ እንጀራ ቦጥ ያደርጉና ይይዛሉ አሉ። ያኔ አዝማች መያዝ የፈለገ ያንን ባለ ባለድግሱን ማገዝ የፈለገ ማለት ነው። እንዴ ደሞ ባለ ድግስ ለማን ለያዝ? ለማን ለያዝ? ለፉፉዬ ለያዝ? ወይስ ለሶፊ ለያዝ? ለማን ለያዝ ጋር ይሳዝማች ወይስ ለሁለቱም ለያዝ? አንዱ ጋር እንጀራ ቦት፣ አንዱ ጋር ደግሞ ካሳ ለያዝ። ሚሪንዳ ምንም ኮካም ምንም ትበላልኪ። አንዱ ጋር ይሄ ለሂድ አንዱ ጋር ደግሞ እንጀራ ቦት ጋር ግሬ ለሂድ። አይደለም አንድ አምስት እንቅብ እንጀራ፣ እንቅብ ታውቃላችሁ መቼም እና ማለት ነው ጋይስ እኔ ደስ ብሎኛል። እና ደግሞ ማለት ነው በቃ ወሎ ገብቷል። አያችሁ ፎቶ ታምሩ። ከፈት ከፈት አርገው ትግባመ፣ መንገዱ ይቼኔ። አወሎ ልጅ ጥላችሁ አትሂዱ። እሱም ሙዚቃ አበራሽ ወኝ ይባላልና

እና ደግሞ የቶፊቅ መታመም በቃ መቼ ነው የሚድነው? እያልኩኝ ነው ማለት ነው። ምክንያቱም በቃ እየተሟዘዘብን ነው። ቶፊቄ በጣም እየተሟዘዝግ ነው። ግን በቃ አልፈልግም፣ እንደ ሴት ልጅ አልፈልግም ካለች፣ ደግሞ ሴት ልጅ ማለት ነው፣ አልፈልግም ካለች፣ ትንሽ እንኳን ውስጧ ፍላጎት ቢኖርባት ወንድ ልጅ በቃ የኔ የኔ መሆን አለብሽ እያለ

እና ማውደገር ልጆች በእያላችሁ በሰላማችሁ ብዙ ትርፍ ይበልልኝ ቪዲዮ ላይ ካድርጉ። ዛሬም አጋዥ ያልተስተካከለችም እንደምታዩት ልብሴ በውሃ እያጠብኩ ነው። በእጄ እያጠብኩ ነው። በውሃ እያጠብኩ ነው አላልኩም። በቀሳላስ ቢሆን በውሃ ሊሚጠጥበው በእጄ እያጠብኩ ነው አላችሁ። እንቢያለች አልስተካከልም፣ ማለች ወይ ሌላ ይገዛ እንደሆነ እንጂ እንቢያለች። ቢኮኩራት ቢኮረኩራት እኔ ነኝ አበላሽዋት። እንደው አለ ይቅር ይበለኝ እንጂ እንትኑና አጥቢባት ጋይስ ማለት ነው። ይሄ መመሳ መሳሃላ መሬት የሚወለወልበትን ያንን ቀሳላ ውስጥ ከትቼ ማለት ነው። ክሎሮክስ ምናምን አድርጌ በደንብ እንዲያጥብልኝ ብዬ እዛ ከትቻ ጥቤ እንዱም ደግሞ ጎማ ነገር ስላለው ማለት ነው። ሲጮ ነበር ሲጮ ነበር። ተዛዋጂ ነው እንትን ያለ እንዲሆነ እና ማለት ተረፈኝ። ማለት ባይ ባይ